በጎጃ ዳሞት ላይ የነበረውን አውደ ውጊያ አርበኛ ዘመን ካሴ ከፊት ነው እንደመረው መረጃዎች ተሰምተዋል። አጃቢይስ ባሉ ልዩ ጀብዶችም ተፈጽመዋል። መንገድን በተመለከተ በዛሬ ሁለት ይዘጋል እየተባለ በተለያዩ የማህበራዊ ትስር ገጾች ላይ የሚለቀቁ ጽሁፎች ሆነ ንግግሮች ከእውነት የራቁ ናቸው ሲል የአማራ ፋኖ ብሔራዊ ኃይል በይፋ አሳ ታውቋል። ከዚህ ጋር በተገናኘ ተጨማሪ መረጃዎችን አስደምጣችኋለሁ በወሎ ቀጠናም ራያቆቦ ሮቤት ከተማን የተቆጣጠረው የአማራ ፋኖ ብሔራዊ ኃይል አጀብ እያስባሉ እጅን በአፍ እያስጫኑ ጀብዶችን መፈጸማቸው የደረሱ መረጃዎች አመላክተዋል በጦር ጠበብቶቹ እየተመራ ያለው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ጽጌ እዝ ሰባት ለሰባ ክፍለ ጦር በትላንትናው ዕለት ድልን ተጎናጽፉም ውሏል ሰላምና ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን። በመረጃ ሰዓቴም እነዚህንና ሌሎች መሰል አሁናዊ ሰበር ወቅታዊ መረጃዎችን በዝርዝርና በስፋት የማስደምጣቸው ይሆናል። አብራች ቆየም። በቲክቶክና በተለያዩ የሚዲያ አማራጮች ላይ በጋዜጠኛ ሞገስ ሽፈረው ድምፅ ከ23 ጀምሮ ላልተወሰነ ጊዜ መንገድ ይዘጋል በማለት መረጃዎችን በማሰራጨታቸው ማህበረሰባችን በተለይም ደግሞ ሽፍሮች በተደጋጋሚ ጥያቄዎችን ሲያቀርቡም ቆይተዋል። ስለሆነም መንገድ ይዘጋል የሚባለው ፍጹም ውሸት ስለሆነም፣ በተለይም ደግሞ በተለያዩ የማህበራዊ ድረገጾች ላይ የሚተላለፉ ያሰት ትርክቶችን ፍጹም ማህበረሰቡ ሊቀበላቸው አይገባም ነው የተባለው። እንደ መረጃ ምንጮቻችን እገለጻ ከሰኔ 23 ቀን ጀምሮ መንገድ ይዘጋል እየተባለ የሚወረው ወሬ የአገዛዙ አሽከሮችና ስግብግብ ነጋዴዎች የሚያሰሩት ወሬ መሆኑን መረጃ ምንጮቻችን ተናግረዋልም። በማስከተልም የአውደ ውጊያ መረጃዎች ላስደመጣችሁ በትላንት ለሁለት ወደ ደጋ ጫወታ ዘው ብሎ የገባው ምንም ተኩስ በሌለበት ድሽቃና ሌሎች ከበባድ መሣሪያዊ ቡድን መሣሪያዎችን ከበት የሚጠብቁ ህጻናት ላይ እየተኮስ ህዝብን ሲያሸብር ምስኪን እናቶችን ፋኖዎት ነው ያለው እያለም ሲያገራግርና ከረቀቱን ጀነራል መድፍ የሚባሉን መሣሪያ እየተኮስ ትምህርት ቤት ሲያወድም የነበረው ሰራዊት በትላንትና ሁለት ጀግኖች ከነበረበት የግዳጅ ቀጠና ተመልሰው ትላንትም ሲረብሽ የነበረውን የጥናት ኃይል በአፈንጫው ስር ከተውበታል። በትላንትናው ውሎ ሲገለጽም ምልም የሚመስል ውሎ አሳልፈናል ያሉት ፋኖቹም በትላንትናው ውሎት ጫት ወርካ የቀበሌ በነጻነት እንዲገባ የተፈቀደለት ነገር ግን በፍርሃት የሚንቀጠቀጥ የጠላት ኃይል ትላንት ማታ ከተማ አለቀውም ትምህርት ቤት አድሮም ነበረ ነው ያሉት። የመረጃ ምንጮቻችንም አርበኛ ዘመነ ካሴ ይህንን ውጊያ እንደምረው የተነገርለት በልዩ ጥቃት የጠላት ጦር ተሸመድምሮም ነበር ሲሉ ምንጮች ተናግረዋል። በደጋዳሞት ወረዳም በሌላኛው መረጃ ጊዮን ብርጌድ ሰክላም ጊዮን ብርጌድ ከጥላት ጋር ያደረገው ተጋረው በርካታ ጀብዶችን በመጎናጸፍ አራተኛ ቀኑን አስቀጥሏል። በትላንትናው ውሎ ጊዮን ብርጌድ አምስቱ ሻለቃዎች መብረቅ ሻለቃ፣ አባጊ ሻለቃ፣ ናደው ሻለቃ፣ ግጥም ሻለቃ፣ ኃይሌ ኢየሱስ አድማሹ ሻለቃ በሚገርም መናበብና መተሳሰር ጥላትን ሲያሳድዱት፣ ሲያስጨንቁት ውለዋል። በትላንትናው ውሎ በአራት ቦታዎች ባደረጉት ልዩ ጥቃት የጥላት ጦር ከባድ ክሳዳን አስተናግዶ ተከናንቧል፣ ሲሉ የመረጃ ምንጮች የአካፍሬ መረጃም አመላክቷል። ከ250 በላይ እስረኛ ሙሉ ለሙሉ ተለቋል። ከ10 በላይ ጠላት ኃይል የተደመሰሰበት በርካቶች የቆሰሉበት፣ በርካታ የክላሽና የዲሽቃ ብሬን ተተኳሽም የተማረከበት ተብሏል። መረጃ ወሎ ቀጠና ይህ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ እዝም ምስራቅ አማራ ኮር ሁለት ካላኮርማ ክፍል ጦር ያቆበሮ ቤት ከተማን በመቆጣጠር በዙሪያዋ ያለውን ጥላች ዝቶ የማስለቀቅ የመቆጣጠር ተጋድሎን ማድረጉ ተነገረም። ካላኮርማ ክፍለ ጦር ከታጠቅ ክፍለ ጦር ጋር በመጣመር ና አጢያምባ እንዲዘጉ በማድረግ እንቢ ደግሞ ደቢና ወርቄ ባለሽርጦ ብርጌድ መንጀለው በመዝጋት ከአዲስ አበባ መቀሌ ፌዴራል መንገድ ላይ የምትገኘ አለሮ ቤት ከተማን በመቆጣጠርም የጠላትን ነባር ይዞታ በማስለቀቅ በመቆጣጠር አመርቂ ድልን ተጎናጽፈዋልም። ከትናንት በስቲያ ጀምሮ ካላኮርማ ክፍለ ጦር ሮቤት ዋና መንገድን በመቆጣጠር ዛሬም የጠላትን ሙሉ እንቅስቃሴ መግታት ችለዋልም። በዚህም ቀጠና ጠላት የሚይዘውና የሚጨብጠውም አጽዋልም። በጦር ጠበብቶቹ እየተመራ ያለው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምኖ ጽጌ እዝ ሰባት ለሰባ ክፍለ ጦር በትላንትና ዕለት ድልን ሰጉን አጸፈም ፋኖ ህዝባዊነት፣ እውነትነት፣ ፍትሕዊነት፣ የወታደርና እውቀትን ይዞ በባዶ እጁም መሰረቀበቶ አስፈቶ በማለት የፉከር የመጣውን ጠላት እንዳመጣቱ አስተናግዶታል። እንደ መረጃ ምንጮቻችን ገለጻ ራሳቸውን በራሳቸው ያደራጁት በዚህ ቀጠና ያሉት ትንታግ ነበልባሎቹ እንደ ትናንትናው ሁሉ አይቀጡ ቅጣት ተቀጥዋል። ሰባት ለሰባት ክፍለ ጦር ናሆስን የሻለቃ ድንገተኛ ጥቃት በመፈጸም አስገዳጅ በልጽ ግና ሰልፍ በትኖታል። ለመረጃ ምንጮቻችን የፍራታና ግድም ወረዳ በርጌ ከተማ ልዩ ስም አመጃ ገብርኤል በሚባለው የጥላት ካምፕ ላይ የሽዋ ፋኖች አፄ አምደ ደጽሆነ ኮርም ሰባት ለሰባት ክፍለ ጦር በናሆስን የሻለቃ ላይ ልዩ ጥቃትም ፈጽመዋል። ውድና የተከበራችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት መድመጥ አለባቸው ብያስብኳቸው ሰበር መረጃዎች እነዚህ መስሉ ነበር። ለሁላችሁም መልካም ቀን ተመኘሁም።